ዛሬ ድምቅ ብለሽ መጣሽ። ድምቅ ብያለው። እንደምታየው እንግዲህ በጣም በሚያምር ቀሚስ ዝርዝር ሆኖ የተሰራ በዝርዝር ብትን የተሰራ ቀሚሳችን ነው። በጣም ነው የሚያምረው። እንደምታዩት ወራጅ ነው አንገቱ ሆኖ ወራጅ የወረደች ቀሚስ ነች። ታች አለው መስቀሉ እራሱ በጣም ነው የሚያምረው። በጣም ነው የሚያምረው። ዲዛይኑ፣ ጥልፉ ከታች የሽመነው እና የጥልፉ ከለሮቹ ራሱ በጣም ማች ራሱ ተመሳሳይ ነው። በዛ ላይ ደግሞ ዝርዝሩን ስንሰፋ ገበሩን ነው በላይ እያደረግ ነው ሻይን እንዲያደርግ መነኑ ነው በላይ የሚሆነው ብዙ ጊዜ ይሄ ግን ሻይን እንዲያደርግ ሲሰፋ ሳተኑ ነው በላይ የሆነው። ስለዚህ አሁን ሻይን እንዲያደርግ ተፈልጎ ነው ልብሱ የሆነ ውበት ይኖረዋል ማለት ነው። እያበራ ነው። በዛ ላይ በአምስት አርብ ነው። ለዛ ነው እንደ ሰፋ ብሎ ዘንከትከት ያለው። እጇ ጓጉል ነው እንደምታዩት በጣም በሚያምር ዲዛይን ቆንጆ ሆኖ በቀላል የሆነ ስታይል የተሰራ ልብስ ነው። በጣም ነው የሚያምረው። ባለፈው ቪዲዮች ልብስ አሳይቻቸዋለሁ ብትኗል ተሰርቶ አልቆለት፣ እንግዲህ ይችን ትመስላለች ማለት ነው። በጣም ነው የሚያምረው። ዋጋው ደግሞ እንደዚህ አልቆለት አስራ አራት ሺህ ብር ነው። ወደዚች ልብስ ይሄድላቸው እቺ እንግዲህ በቀጭኗ ባለፈው ቪዲዮ አሳይቻቸዋለሁ ብትኗ እቺ በወራጅ በእጅ ጥልፍ የተሰራች ቀሚሳችን ናች። በጣም ነው የሚያምረው ልስላሴው የእጅ ጥልፍ ሆኖ ደግሞ እንደዚህ ልስልስ ሲል በጣም ውበት ይኖረዋል ማለት ነው። ቀለል ብላ የተሰራች ዲዛይን ናች። የእጅ ጥልፍ ብዙ ጊዜ ይንጠለጠላል ግን እች ጎበዝ ጠላፊ ስለጠለፈቻት ምንም የተንጠለጠለ ነገር የለው ውርድብ ላይ ተሰር ሙሉ ለሙሉ የእጅ ጥልፍ ነው። መስቀሉ የእጅ ጥልፍ ነው፣ ይሄ የእጅ ጥልፍ ነው፣ እጁ ላይ የእጅ ጥልፍ ነው። በጣም ነው የሚያምረው ቆንጆ ሆኖ የተሰራ ማች። ከታችኛው ጋር ተመሳሳይ ነው የሽመናውና የወራጁ ጥልፉ ራሱ በቃ ራሱ ቁልጭ ብላ የወጣች ዲዛይን ነች። በጣም ነው የሚያምረው እጁ ላይ ያለውም አጓጉል ሆኖ አንዷ ቀጭኗ ፓርት ነው እዚጋ የወጣለት መስቀሏ። ራሱ ልቅም ብላ የተሰራች ቆንጆ ልብስ ነች። እንግዲህ በአራት አርብ ነው የተሰራችው። እናንተም ከወደዳችሁ በእጅ ጥልፍ ማሰራት ለምፈልጉ በእጅ ጥልፍ እንሰራላችኋለን፣ በማሽን ብፈልጉ በማሽን። በእጅ ጥልፍ ደስ የሚለው ለስላሳ ነው፣ ለሰውነታችን ቀለል ብሎ እንለብሰዋለን። እንደዚህ ያልቀውላት አስራ አራት ሺህ ብር ነች። ወደ ዝችኛዋ ልብስ ሄድላችሁ ደግሞ ይችኛ ቪዲዮ ላይ በቀጭኗ እቺ ልብሷ በቀጭኗ ቪዲዮ ላይ አስታውቂ ላችሁ ነበረ። ይሄ እንግዲህ በስምንት አርብ ማለት ነው የተሰራ ታችኛ አምስት ነው ላይኛው ሶስት ሁኖ በስምንት አርብ የተሰራላት ቀሚሳችን ነው። ላይኛውም ጥለት ነው። ይሄም የሸማ ነው፣ ጥልፍ አይደለም። የሸማ ልብስ ነው። ታችኛውም የሸማ ጥለት ነው። እነዚህ ናቸው መስቀል መስቀሎቹ በማሽን የተሰራላት ማለት ነው። በጣም የሚያምር ቆንጆ ልብስ ነው። በአምስት አርብ ነው ታች ከላይ በሶስት አርብ ነው። በጣም የሚያምር ቆንጆ ሆኖ ውስጥ ላይ መነን ተደርቦላት በጣም በሚያምር ዲዛይን የተሰራላት በራሷ ዲዛይን የተሰራላት ቀሚስ ነው። በጣም የሚያምር ቀሚስ ነው። እንደዚህ ያልቆላት 15 ሺህ። እነዚህም አሉ። እች እንግዲህ በእጅ ጥልፍ የተሰራች ቀሚሳችን ነች። ወራጅ ሁና በእጅ ጥልፍ የተሰራች አንገቷ ኦ ሆኖ በወራጅ የተሰራች ነች። የእጅ ጥልፍ ደስ የሚለው ልስላሴም አለው። ከታችና የመሽመነው እና የእጅ ጥልፉ ተመሳሳይ ስለሚሆን ወዳችሁ ትለብሱታላችሁ ማለት ነው። ንቅሳት አለው እዚህ ጋር። በንቅሳት ሲሆን ደግሞ የእጅ ጥልፍ በጣም ነው የሚያምረው። እጁ ጋር አጓጉል ሆኖ የተሰራላት እጁ ላይም ንቅሳቶች ስላሉት ልብሱ ውበት ይሰጠዋል ማለት ነው። ዝርዝር ቀሚሶች ደግሞ እንደዚህ ሲሰሩ በአምስታር የምትወዱትና ቆንጆ ልብስ የሆናል። እንደዚህ አልቀውላት አስራ አራት ሺ ነች። ወደ ትችኛ ቀጭን ቀሚስ ሄድላችሁ። እች ደግሞ በአንድ ደረጃ የተሰራች ነች። በአንድ ደረጃ የተሰራች ቀሚሳችን ነች። ታችኛዋ አንድ ደረጃ ናት ማለት ነው። ወራጇ ደግሞ እንደዚህ ቆንጆ ሁና በማሽን ጥልፍ ተሰርቶለታል። ወራጁ በጣም ነው የሚያምረው። በዛ ላይ አምስት አርብ ነው። አምስት አርብ ሲሆን ደግሞ ስፋቱ በጣም የሚያምርና ዘንከትከት ያለ ቀሚስ ስለሚሆንላችሁ ትወዱታላችሁ እጅየ አጓጉል የተሰራ ነው። ውስጡ እንግዲህ ሁሌ እንደምንነግራችሁ መነን እና ገበር ደርበን ስለምንሰራ ቀሚሱ ውበት ይኖረዋል ማለት ነው። ዋጋው እንደዚህ አልቆላት 13 ሺ። ወደዚችኛ ቀሚስ ሄድላችሁ። እችኛ ደግሞ ቪ ሆና የተሰራሽ ጎመኔ ልብሳችን ነች። በጣም የሚያምር ጎመኔ ከለር ያለው ልብስ ነው። ባለፈው ብትኑን አሳይቻቸዋለሁ። እጁ ደግሞ እንደዚች አጓጉል ሁና ተጠልፎለታል ማለት ነው። በጣም በሚያምር በዝርግፍ ስታይል ነው የተሰራላት። አችኛው ላይ እንግዲህ እንደምታዩ ጥልፏ በጣም የሚያምር በአራት አርብ የተሰራ ቆንጆ ልብሳችን ነው። ዋጋውም እንደዚህ ያልቀውላት አስራ አራት ሺ ብር ነች። በጣም ነው የምታምረው ጎመኔ ልብስ ነች። ይችኛዋ ልብሳችን ደግሞ ባለፈው ይሄ ልብሶች ማሳያቸው ቪዲዮ ላይ የነበሩ ልብሶች ናቸው አልቆለት ማለት ነው። ይችኛዋ ደግሞ በጣም የምታምሩ ወይነጠጅ ልብሳችን ነች። አራት ማዕዘን ቪ ቀድነም ስታይሏ የተሰራችው በጣም በሚያምር እጁ አጓጉል ሆኖ ተሰርቶለታል ዝርግፍ ስታይል ነው የተሰራላት። በዝርግፍ ነው የተሰራላት። ውስጥ ላይ እንግዲህ መነንና ገበር ደርበን ነው የተሰራላት በአራት አርብ ማለት ነው። ዘንከትከት ያለ አራት አርብ፣ አርቡ ሰፊ ሲሆን አምስት አርብ ነው የሚመስለው። ቀሚሱ ራሱ አራት አርብነቱ ሰፋ ይላል። አርቡ ሰፊ ሲሆን የቀሚሱ በጣም በሚያምር ዲዛይን አንገቱ ላይ ተሰርቶላታል። ያው ቁመቷ ረዥም ስለሆነ ቀሚሱ ራሱ በጣም ነው የሚያምረው። ረዥም ነው። ዋጋው እንደዚህ አልቆላት አስራ ስድስት ሺ ቺንጋ ልብሳችን ደግሞ አንገቷ ሆና የተሰራች በእጅ ጥልፍ ነች። የእጅ ጥልፍ ነች። የእጅ ጥልፍ ነው። በጣም ነው የሚያምረው። የእጅ ጥልፍ እንግዲህ ቆንጆ ጠላፊ ሲገኝ ልብሱ እንደዚህ ነው የሚያምረው። በጣም ነው የሚያምረው ዲዛይኑ እንዳለ። ከታች ያለው ዲዛይን እዚህ ጋር ልቅም አርጋ ወታላታለች ማለት ነው። እጁና እጁ አጓጉል ነው የተሰራ በዝርግ ስታይል ማለት ነው። ቀጠን ብላ በአራት አርብ ነው የተሰራው፣ ግን በአራት አርብ አይመስልም። እንደምታዩ በጣም ሰፊ ዘንከትከት ብሎ አርቡ ሰፊ ሲሆን ቀሚሱ አምስት አርብ እራሱ መሆን አይጠበቅበትም። ሰፊ ነው፣ በጣም ነው የሚያምረው። ውስጡ እንደምንነግራችሁ ነጭ ገበር እና መነን ደርበን እንደምንሰራላችሁ ልብሱ ውበት እንዲኖረው ማለት ነው። ዋጋው እንደዚህ ያልቆላት አስራ ስድስት ሺህ ወደ ወደስቺና ቀጭን መነን ሲሄድላችሁ በጣም በምታምር ዲዛይን ያላት ለየት ያለ ዲዛይን ያለው ይሄኛው ዲዛይን የሚለየው ከሌላው ምንድነው? ከፍ ብሎ ነው ጥልፎ የተጠለፈ፣ ከታች ብትኑ ነው ያለ ማለት ነው። ምናልባት ማስቆረ ልምፈልጉ ተቆርጦ ጥለቱ ላይ ብቻ ሆኖ መሰራት ይችላል። ታች ብትኑ ላይ ሆኖ ይሰራ ካላችሁ ታች የመነኑ ብትን እንዳለ ሆኖ ጥለቱ ከላይ ሆኖ መሰራት ይችላል ማለት ነው። ይሄ በአራት አርብ ነው የተዘጋጀው። በአራት አርብ መነኑ ቆንጆ ሆኖ በሁለት አይ መነን የተሰራ ነው። ዋጋው እንደዚህ ያልቀውላት አስራ ሁለት ሺህ። እችኛዋ ልብስ ደግሞ በቢጫ መደቧን የተለመደችው ግን እቺ መደቧ ቀይ ነች። መደቧ ቀይ ሆና በወርቀው ዘቡ የተሰራች ልብሳችን ነች። እንግዲህ ገናም እየመጣ ስለሆነ ቀይ ልብስ ለምፈልጉ በቀጭንም በሰፊም እናዘጋጅላቸዋለን ማለት ነው። ይቺ በአራት አርብ ቆንጆ ሆና ተሰርታ መነኑ ቆንጆ ሆኑ በሁለታይም መነን ዋጋዋ ጥንቅቅ ብሎ አልቀውለት በወራጅ በአንገት ኦ አራት ማዕዘን አጓጉል በፈለጋችሁ ዲዛይን ተሰርቶ አስራ ሦስት ሺህ እኛ ልብሳችን ደግሞ ሌላኛዋ ቆንጆ ዝርዝር ቀሚሳችን ነች። በጣም በዘንባባ ጥለንትን የተሰራች ነች። ዘንባባ ዲዛይን አላት። መሏ በጣም የሚያምር ዲዛይን ነው። መደቡ ደግሞ ወደ ቀይ መደቡ የተሰራ ነው በሻይን ማለት ነው ዳርዳሩ በጥቁር ንቅሳት ተሰርቶለታል በጣም በሚያምር ይሄ ደግሞ አሁን በወራጅ ብትፈልጉ በኦ በሚያምር ዲዛይን ይወጣለታል ማለት ልብሱ ዲዛይኑ ጥለቱ ስለሚያምር ይቺ በወራጅም እንዲሁ አንገት ላይም ቀለል ለባለ ዲዛይን ብታሰሩት ቆንጆ ልብስ ስለሚሆኑ በአራት አር ቆንጆ ሆኖ ጥንቅቅ ብሎ አልቀውለት አስራ ሶስት ሺ ችኛዋ ልብስ ደግሞ ከአሁን በፊት ዝርዝር እንዳሳየዋችው በሌሎች ከለሮች አሳይቻቸዋለሁ ችኛዋ ደግሞ በቀይ መደቡ በቀይ ንቅሳት ተነቅሶለት ማለት ነው የተሰራች ዝርዝር ልብሳችን ነች። ከአሁን በፊት በብዙ አይነት ከለር አሳይቻቸዋለሁ። ቀይ ደግሞ ለምፈልጉ ይኸው ገናም እየመጣ ስለሆነ ቀይ ከለር ለምፈልጉ እቺ በወራጅ እኔ በለበስኩት አይነት ዲዛይን በወራጅ መሰራት ይችላል። በተላላፊ በኦ በፈለጋችሁ የእጅ ጥፍ ለምፈልጉ ተሰርቶ አልቆላት ጥንቅቅ ብሎ 13 ሺህ ብር። እንደምታዩት ቀጭን ቀሚስ ሆና ዲዛይኗ ግን መሀሏ በጣም በሚያምር ዲዛይን የተሰራች ነች። ብዙ አይነት የከለር ዲዛይን አለው። መሀል ላይ ወይነ ጠጅ፣ ሰማያዊ፣ ቢጫ እንዲሁም ሻይኑ መደቡ ተወሰው መደቡ ተሰርቶለታል። በጣም በሚያምር ዲዛይን የተቀመጠችው ቀለል ብላ ዘውትር ቀሚስ ለምትለብሱ ሰዎች ቀጠን ያለ ጥለቶች ያምራሉ። ለዛም ትሆናቸዋለች። መነኑ ሁለታዊ መነን ነው። ቆንጆ ሆኖ ተሰርቶ አልቆላችሁ አስራ ሁለት ሺ ሽኛ ደግሞ መደቧ በቀይ እንዳልኳችሁ ገናም እየደረሰ ስለሆነ ቀይ ልብሶች እናበዛለን። መደቡ በቀይ ሆኖ በጥቁር በቢጫ እንዲሁም በውሃ ሰማያዊ ተሰርቶለታል። በጣም በሚያምር ዲዛይን ቆንጆ ሆነ የተሰራች ቀሚሳችን ነች። ጥለቷም ተመጣጣኝ የምትባል ቀጭንም በጣም ሰፊም አትባልም። እችናውም በወራጅ ብታሰሩት በጣም ቆንጆ የሆነ ዲዛይን ተስመርጦለት የምትወዱት ልብስ ይሆናል ማለት ነው። መነኑ ሁለት ታይም መነን ነው። ሁሌ እንደምንነግራችሁ ገበር መን እንደርበን በገበሩ ላይ እንሰራላችኋለን። ዋጋዋ እንደዚህ ያልቆላት 120 ብር። ወደ ቺንጋ ቀጭን ቀሚስ ሄድላችሁ፣ ቺንጋ ደግሞ በጣም የምታምር መደባ በሻይን ወርቀ ዘቦ የተሰራች ነች። በጣም የምታምረች ቺናው በወራጅ ብታሰሯት እንዴት እንደምታምር አሁኑንም ማሰብ ነው። ንቅሳቶቹ በጣም ያምራሉ። በፒንክ በዶቃ ከለር በቀይ ብዙ ዲዛይኖች አሉት ንቅሳቶቹ ችን ላይ አንገት ላይ ሲምፕል አድርጋችሁ ብታሰሯት እንዲሁም በወራጅ ብታሰሯት በእጅ ጥልፍ ብታሰሯት ቆንጆ ሆኖ አልቆለት የምትወዱት ልብስ ነው የሚሆነው። መነኑ ደግሞ የምትትብሎ የተሰራ ሁለታዊ መነን ነው። በአራት አርብ ቆንጆ ሆኖ አልቆለት፣ ዋጋው አስራ ሁለት ሺ ወደ ዝችኛው ልብስ ሄድላችሁ ደግሞ እች ደግሞ መደቧ በፒንክ የተሰራች ቆንጆ ዲዛይን ያላት ፈርጥ ፈርጥ አሉ ዳር ዳር ላይ መስጊያው ላይ መሀል ላይ ደግሞ በሰባ አራት ቁጥር በቢጫ እንዲሁም በሲልቨር ከለር ንቅሳቶች ገብቶለታል። መሀል መሀል ላይ በጣም የሚያምር ቆንጆ ልብስ ነች። እቻውን ቀጠን ብላ በወራጅ ብታሰሯት የምታምር እና ቆንጆ ልብስ ትሆንላቸዋለች። በእጅ ጥልፍ ብታስቡ ደግሞ በእጅ ጥልፍ ቆንጆ ሆኖ በቆንጆ ጠላፊ እናሰራላቸዋለን ማለት ነው። አንገት ላይ ሲምፕል የሆነ ኦም ብትፈልጉ አራት ማዕዘን አራት ማዕዘን ቅድ በፈለጋችሁት ይሰራል። እጅየው ሙሉ አጓጉል ሆኖ መሰራት ይችላል። ሁሌ እንደምነግራችሁ ገበርና ማን እንደርበን ቆንጆ አድርገን እንሰራላችኋለን። ዋጋዎች እንደዚህ ያልቆላት አስራ ሶስት ሺ ብር። ወደ ዝችኛዋ ደግሞ በጣም ቆንጆ የሆነች ዲዛይን ሲሄድላችሁ በጣም ነው የምታምረው። እንደምታዩት ልቅም ብላ የተሰራች ቀጭን ቀሚሳችን ነች። መደቧ ሻይን ይበዛዋል። ዳርዳር ላይ ደግሞ በአረንጓዴ ተሰርቶለታል። በቢጫና በአረንጓዴ መሀል መሀል ላይ ንቅሳቶች በቀይ በፒንክ እንዲሁም በሰባራት በቢጫ በኦሬንጅ በብዙ ከለሮች ተነቅሶለታል። በጣም የሚያምር ዲዛይን ያላት ልብስ ነች ች በወራጅ ብታሰሯት በጣም ቀጭን ስለሆነች ውበት ይኖራታል ማለት ነው። ዋጋዋ እንደዚህ ያልቀውላት ትንቅቅ ብላ 12 ሺህ። እችኛ ደግሞ በቀጭን እንዲሁ ቀጭን ሆና በጣም በሚያምር ዲዛይን የተሰሩ ናቸው እንግዲህ ዛሬ እያቀርብኩላቸው ያለው ዳርዳር ላይ ደግሞ በጥቁር ንቅሳት ተነቅሶላታል። መሀሉ በብዙ አይነት የከለር ዲዛይን ተቀምጦለታል ማለት ነው። ቆንጆ እና የምትወዷት ዲዛይን ያላት ልብስ ነች። ቀጭን ልብሶች እንግዲህ ለዘወትር ቀሚስ ለምታዘወትሩ ይሆናል። እንዲሁም ለእናቶችም ለወጣቶችም የሚሆን አይነት ዲዛይን ያለው ቀሚሳችን ነው። በአራት አርብ ቆንጆ የሆነ ጠንቀቅ ብሎ አልቆለት በሁለት አይን መነን ማለት ነው ዋጋው አስራ ሁለት ሺህ ብር። ወደ ዝርዝር ቀሚስ ሲሄድላችሁ እቺኛዋ ደግሞ ዝርዝር የተሰራች ሁና በሁለት አይነት በሶስት አይነት የከለር ዲዛይን የተሰራች ነች። በወይነጠጅ በፒንክ እንዲሁም በሻይን ወርቀት ዘቦ የተነቀሰች ልብሳችን ነች። ነጠላዋም እንደምታዩት በጣም ቆንጆ ሁና የተሰራች ነች። ቀሚሷ አንድ ደረጃ አላት ከላይ ማለት ነው። በጣም በሚያምር ዲዛይን እና ከለሮች የተሰራች ልብስ ነች። ይችናውን በአራት አርብ ቆንጆ ሆኖ አልቀውለት የምትወዱት አይነት ልብስ ነው የሚሆንላችሁ። ሁሌ እንደነገርኳችሁ እንግዲህ ገበር ደርበን የምንሰራላችሁ ዝርዝር ልብሶች ግን በላይ ገበሩ ማድረግ ለምትፈልጉ ገበሩ በላይ ሲሆን ሻይን ያደርጋል ዝርዝር ልብሶች እንደዛ ለምትፈልጉ ማድረግ እንችላለን ዋጋ እንደዚህ አልቆላት አስራ አራት ሺህ ወደ ዚችኛ ልብስ ሄድላችሁ ችኛ ልብስ ባለፈው በቡኒ ከለር በጥቁር ቡኒ ከለር አሳይቻቸዋለሁ ችኛው ደግሞ በኦሬንጅ ተሰርቶላት ነው ማለት ነው በአራት አርብ ነው ባለፈው በአምስት አርብ ያቀረብኩላችሁ አሁንም በአምስት አርብ ነው ያቀረብኩላችሁ አምስት አርብ ነው በአምስት አርብ ነው። እነዚህ ቀጭን ቀሚሶች በአምስት አርብ ቆንጆ ሆኖ አልቀውላት የምትወዱት አይነት ልብስ ነው የሚሆነው። ዋጋው አልቆላት አስራ ሁለት ሺዎች። ወደ ዝችኛዋ ውሃ ሰማያዊ ከለር ቀሚስ ሄድላቸው፣ በጣም በሚያምር ከለር የተሰራች ነች። መደቧ መሀል ላይ ደግሞ በንቅሳት በሻይን እና በነጭ ከለሮች ውስጥ ውስጡ ተሰርቶለታል። ዳርዳሩ ደግሞ በፒንክ በነጭ እንዲሁም በወርቀ ዘቦ በሰባ አራት ወርቀ ዘቦ ንቅሳት አለው። በጣም በሚያምር በሁለት አይመነን ቆንጆ ሆና የተሰራች ነች። ዋጋዋ አልቆላት 14 ሺ። ወደ ዝችኛው ቀሚስ ሲሄድላቸው፣ ይችኛው ደግሞ መደባ ወደ ቀይ የሄደች ከለራችን ነች። ግን በሚያምር ውስጡ ንቅሳቶቹ ዲዛይኖቹ በጣም የሚያምሩ ከለሮች ናቸው ውስጥ ላይ ገቡለት። በጣም በሚያምር የጥለት መጠኗ ራሱ ቆንጆ ሆና የተሰራች መካከለኛ ጥለታችን ነች። እችን በወራጅ ብትታሰሯትም እንዲሁም አራት ማዕዘን ኦ አርጋችሁ ወገብ ላይ ብትታሰሯት ቆንጆ ቀሚስ ነው የምትሆነው። በአራት ታርብ እንደዚህ ያልቀውላት አስራ ሶስት ሺ ወደ ችኛዋ ልብስ ሄድላቸው። ችኛዋ ደግሞ በጣም በምታምር ከለር የተሰራች በቢጫ ማለት ነው ቀሚሳችን ነች መደቡ ደግሞ ወደ ቤጅ ይሄዳል ንቅሳቶቹ በቢጫ የተሰሩ ናቸው በጣም ነው የምታምሩ በአንድ ከለር የተሰራች ነች ግን ዲዛይኗ ልቅም ብላ የተሰራች ቆንጆ ቀሚስ ናት በአምስታር ማለት ነው ች የምታልቅላችሁ በአምስታ ር ጠንቀቅ ብላ አልቆላት አስራ ሁለት ሺ ብር ወደዚችኛ የደረጃ ልብስ ሄድላችው በጣም በሚያምር ዲዛይን የተሰራ ነው መደቡ ደግሞ ጎመኔ ጎመኔ ከለሮች ይበዙበታል ብዙ አይነት የከለር ዲዛይን ያለው ግን መደቡ ጎመኔ ይመስላል በጣም በሚያምር ንቅሳት በሚያምር ከለር አገባብ የተሰራ ልብስ ነው። ሁለት ደረጃ አለው ከታች እና ከላይ አንዱን ደረጃ ለመስቆረ ለሚፈልጉ አንዱ ታች ተቆርጦ ይሰራላቸዋል። ግን ሙሉ ብታሰሩት የሚያምር ዲዛይን ስላለው የሚያምር የከለር አገባብ ስላለው ተወዱታላችሁ ማለት ነው። ዋጋው እንደዚህ ጠንቀቅ ብሎ አልቆለ በፈለጋችሁት የዲዛይን አማራጭ 17 ሺህ ወደ ስቲንጋ ልብስ ሄድላችሁ። እሺ እቺ ደግሞ አንድ ደረጃ ልብሳችን ነች። በጣም የሚያምር ዲዛይን ያላት ልብሳችን ነች። ከለሯ፣ ዲዛይኗ፣ አቀማመጡ ሁሉ ነገሩ ልቅም ብሎ የተሰራ ቆንጆ የሸማኔ ልብሳችን ነች። በጣም የሚያምር ልብስ ነው። ከለሩ ራሱ ድምቅ ብሎ ሻይን ያለው ውስጡ የሚያምር ልብስ ነው ማለት ነው። ሁለት አይመነን ነው በአራት አር ዋጋው እንደዚህ ጠንቀቅ ብሎ አልቆለት አስራ ስድስት ሺ ይሄኛው ልብሳችን ደግሞ እሺ፣ በቀይና በወይነ ጠጅ የተሰራ ልብሳችን ነው። በጣም ነው የሚያምረው። እንደምታዩት ቀይ ልብስ እንግዲህ ገናም እየመጣ ስለሆነ ቀይ ልብሶች እንግዲህ በአሁኑ ቪዲዮው ተወሰናለ፣ ቀጣይም በደንብ እናሳያችኋለን። በጣም የሚያምር ዲዛይን ያለው መደቡ ወይነ ጠጅና ዳርዳሩ ደግሞ በነጭና በቀይ ነቀሳት የተሰራ ልብስ ነው። በጣም ትወዱታላችሁ። በአራት አር ጠንቀቅ ብሎ አልቆለት በወራጅ ብታሰሩት መሰራት የሚችል ልብስ ነው። አንገት ላይ ደግሞ ቀጠን ብሎ ዲዛይን መሰራት ይችላል። በሁለት ታይም መነን የተሰራው ዋጋው እንደዚህ ያልቀለት 16ሺ። ወደዚህኛው ቀሚስ እና ሰፊ ጥለት ቀሚስ ሄድላቸው። በጣም የሚያምር ሰፊ ጥለት ቀሚሳችን ነው። በብዙ አይነት ከለር የተሰራ ነው። ዲዛይኑም ልቅም ብሎ የተሰራ መደቡን ስታዩት ዲዛይኑ እያንዳንዱ ዲዛይን በቆንጆ ዲዛይን የተሰራ ልብሳችን ነው። ዳርዳር ላይ ደግሞ በጥቁር ተሰርቶለታል ማለት ነው። በጣም በሚያምር የጥለት ስፋት፣ የጥለት ዲዛይን፣ የከለር አገባብ የተሰራ ልብስ ነው። በዛሌ ሁለት ታይ መነን ነው ቆንጆ ሆኖ፣ በአራት አርብ የተሰራ አርቡ ሰፊ የሆነ ቀሚሳችን ነው። ይሄ እንግዲህ ለሙሽራ እናት ለሙሽራ ብትፈልጉት የሚሆን አይነት የከለርና የጥለት ስፋት ያለው ቆንጆ ዲዛይን ያለው ልብስ ነው። ዋጋው እንደዚህ አልቀውለት 19 ወደዚህ ቺኛ ልብስ ሄድላችሁ። ቺ ልብስ እንግዲህ የፈርጥ ልብስ ነው። የምትመስለው ቁጭ ቁጭ ያለ ፈርጦች ያሉት የምትመስል ቆንጆ ልብስ ናት። ግን በሽመና የተሰራች የፈርጥ ልብሳችን ነች። ከለራ አገባቡ ዲዛይኖቹ ያንዳንዱ የከለራ አቀማመጡ በጣም በሚያምር ሸማኔ የተሰራች ቆንጆ ልብስ ናት። ጥንቅቅ ብላ የተሰራች የጥለቱ መጠንም ስፋቱም የተመጣጣኝ የሆነ የጥለት ስፋት ያለው ነው። ችናን አንገት ላይ ቀጠን ባለ ዲዛይን በወራጅ ብታሰሩት ጥለቱ ተመጣጣኝ ስለሆነ ይሆናቸዋል። ሁለታይ መነ ነው እንደምንነግራችሁ በአራት አርብ ቆንጆ ሆኖ ተሰርቷል። ቆለት 15000 ወደዚህኛዋ ደግሞ በጣም ሰፊ ሆና የተሰራች ቀሚሳችን ነች። በጣም በሚያምር ዲዛይን በቆንጆ ዲዛይን የተሰራ ልብስ ነው። በጣም ነው የሚያምር። ውስጡ በደንብ ሲታይ ዲዛይኑ ልቅም ብላ የተሰራች ፣ ያንዳንዱ ዲዛይን የሚያምር አቀማመጥ ያለው የከለሩ ስብጥር ራሱ በጣም ነው የሚያምረው። ይሄን አሁን ለትልቅ ፕሮግራም ነው የምትፈልጉ እንዲሁም ለሙሽራም እንዲሁም ፕሮግራም ላላችሁ ለትልቅ ፕሮግራም የሚያደምቃችሁ አይነት ልብስ ነው። ከለሩም፣ የጥለቱም ስፋትም በጣም ነው የሚያምረው ዋጋው እንደዚህ ያልቀው ዕለት በአራታል ከሆገብ በላይ በፈለጋችሁ ዲዛይን በእጅ ጥልፍ ብትፈልጉም እንዲሁም በማሽን ብትፈልጉም ዋጋው አልቀው ዕለት ሀያ አምስት ሺህ። የምትወዱትን ለማዘዝ በተቀመጠው ስልክ ቁጥር ተጠቅማችሁ ደውሉ። ባላችሁበት የመረጣችሁት እናደርስላችኋለን። ያላችሁበት መልካም ጊዜ።